መኖሪያ ቤት ጭቃ ለምታስመርጉና ብሎኬት ቤት ብንሰራ ስንት ብር ይበቃናል? ላላችሁኝ እህት ወንድሞች ቆንጆ መረጃ ይዤላችሁ መጥቻለሁ። ቪዲዮው እስከ መጨረሻው ተመልከቱት። ናማ ናማ ው ቆም በልማ፣ ላሳይህ ልንገርህ። አንቺም እህቴ ቆም በይ፣ ላሳይህ። መኖሪያ ቤት ሰርተሃል ሰርተሻል አይደል? ጥሩ። እንደዛ ከሆነ ውስጡን በምን አይነት ሁኔታ ማስመረግ እንዳለባችሁ ለመወሰን ይጠቅማችሁ ዘንድ ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። አሰላሙ ዐለይኩም ወረሐመቱላሂ ወበረካቱ ድና የተከብራቸው የቻናላች ቤተሰቦች፣ እንደት ናቸው? ሰላም ናቸው? ደህና ናቸው? ይሄ አልሐምዱሊላሂ ከኛ ጋራ ሁሉ ሰላም፣ ሁሉ መልካም። እናማ ዛሬ ቆንጆ ቪዲዮ ይዤላችሁ መጥቻለሁ ለነማን መኖሪያ ቤት ለምታሰሩ እህት ወንድሞች፣ ምንም በተመለከተ የእንጨት ቤት ከሆነ የምትሰሩት የጭቃውን አመራርግ እንዴት ማድረግ እንዳለባችሁ፣ ጭቃ ስታስመርጉ ብዙ አይነት አመራርግ፣ ቢያንስ ሶስት አይነት አመራርግ አለና፣ ልጥፍ፣ ጥቅጥቅ፣ ልሰን የሚባል እሱ አለና በምን አይነት ሁኔታ ማስመረግ እንዳለባችሁ ልነግራችሁ ብቅ ብያለሁ ማለት ነው። ማሻአላ ይሄንን ቤት ውስጡን ገብቼ አሳያቸዋለሁ። ጭቃው በምን አይነት መልኩ ተመረገ፣ ጅብሰምስ በምን አይነት ሁኔታ እየተሰራ ነው፣ ፍጆታውስ እንዴት ነው የሚለውን አሳውቃችኋለሁ። እናማ እንደነገርኳቸው ይህን ቤት የተመረገው በጭቃ ነው። ምን አይነት አመራር ተመረገ? ልጥፍ የሚባለውን ቤቱ እንደምታዩት አራት ክፍል አራት ክፍል እና ምን የመሰለ የሚያምር ረዝም ሰፊ ኮሊደር አለው ማለት ነው። አራት ክፍል ከዛ ሸዋር አለው። ኮሊደሩ ደግሞ ማሻአላ እንደዚህ ሰፋ ለቀቅ ረዘም ያለ ሲያወት የሚማረክ አቋም አለው ማለት ነው። እናማ ይህን ጭቃው ይታያቸዋል። ይህን አባጣ ጎርባጣውን ይሄም ማገር አለ፣ ኔክስት ይሄ ማገር አለ፣ ቀጥሎ ታች ወርዶ ይሄ ማገር አለ። በእነዚህ መካከሎች አባጣ ጎርባጣዎች ይታያሉ። እናማ እነዛን ሌቭል አድርጎ ለመስራት ይሄው ይታያቸዋል። ከላይ ጀምሮ እዚህ ድረስ ኮለል ተደርጎ ነው የወረደው ማለት ነው። አሁንም በዚሁ ይህንኑ ቲክነስ ይህንኑ ውፍረት ይዞ ነው እታች መሬት ድረስ የሚወርደው ማለት ነው። ማሻላ ይሄው እንደምታዩት ወፍራሙ ሰጋቱራ ልሙሰጋቱራ ፕለስ ይሄ ሶስተኛው ጅብሰም እስሞዘር ማለት ነው። እሱ እናማ ይሄ ቤት አሁን ማሻአላ ኮርኒሱ እንደምታዩት ምንድነው? ጅብሰም ኮርኒስ ነው። ጅብሰም ኮርኒስ ነው። ማሻአላህ ይህን ቤት አራት ክፍል ቤት እና ኮሊደር ነው ብያቸዋለሁ። ምን ያክል ጅብሰም እንደፈጀ እነግራቸዋለሁ። አሁን አለበት ድረስ ማለት ነው። አያቸዋለሁ ማሻአላህ፣ ኮርኒሱም በእንደዚህ አይነት መልኩ ተሰርቶ አያቸዋለሁ። ኮርኒሱን ጨርሶ ግርግዳውን ሳሎን፣ መኝታ ቤት ፕለስ ደግሞ ኮሊደር ላይ ላውን ሰርቶ ከ350 ኪስ ጅብሰም እነዚህ ተርፈዋል ማለት ነው። ይታያቸዋለ። እነዚህ ፔንስ አንድ 60 ኪስ ይሆናሉ፣ 50 ኪስ፣ 50 ኪስ ይሆናሉ። 300 ኪስ ኮርኒሱን ጨርሶ ሁለቱን ክፍል ሰርቶታል ማለት ነው። እናማ ከአሁን በላይ ለቀሪው ስንት ጅብሰም ይጠበቅበታል ይጠበቅበታል ካላችሁ 200 ኪስ ጅብሰም ይጠበቅበታል። ምንድን ምንድን ነው የቀረው? ሁለት ክፍል እና ኮሪደር ታይታችሁ፣ ፕለስ ሻወሮች፣ ሁለት ሻወራች አሉ። እነሱ ሻወሮቹ ቀርተዋል ማለት ነው። ለነዚህ ምን ያስፈልጋል? 200 ኪስ ጅብሰም ያስፈልጋል። ይህ ጠቅላላ ስንት ሊፈጅ ነው? 550 ማለት ነው። ይሄ የሆነው ለምንድን ነው ካላችሁኝ፣ የጭቃው አመራረግ ነው። ጭቃው ጅብሰም እንዲይዝ ተብሎ ነው የተለጠፈው ማለት ነው። ለስራው ለቤቱ ጥራት ቆንጆ ነው። አመራረጉ ቆንጆ ነው። መሆንም ያለበት እንደዚህ ነው። ነገር ግን ወጭ አለው፣ ወጭ አለው። ባለሙያ ብዙ ብር ነው። ኔክስት እቃ ደግሞ ብዙ እቃ ነው የሚፈጀው ስለዚህ እናንተ ቤታችሁን ስታስመርጉ ተለጥፎ ይሄ ተለስኖ ቢሆን ይህን ያክል አይወስድም። ተለስኖ ቢሆን በጭቃው ሌቭል ስለሚሆን ጅብሰም በስሱ ነው፣ ሙሊት ስለማይኖረው፣ አባጣ ጎርባጣ ስለማይኖረው በስሱ ነው የሚሰራው። እና ልስም ቢሆን ይህን ያክል አይፈጅም። ልስን ቻክ ይዛል አይዝም የምትሉኝም አላችሁ። ልስን ይይዛል ሲሰራ ቻክ ሲሰራ እያለፉ እያለፉ እያለፉ እያለፉ በየቦታው በየቦታው በጥልቆ ነገር መጥራት፣ መጎደስ፣ መቦጫጨቅ እንዛ ውስጥ እየገባ ጅብሰሙ ነክሶ ይይዛል ማለት ነው። ስለዚህ ዋጭ የማትፈሩ ከሆነ ይህን ስራው ምርጥ ነው። ጥራት አለው። ሲሰራ ግን በወፍራሙ ሰጋቱራ መሰራት አለበት። ለምንድን ነው ይህንን ቲክነስ ይዞ ብትን እንዳይል እንዲጠነክር ማለት ነው። ይህን ቲክነስ ይዞ በልሙ ሰጋቱራ ከተሰራ ከተገመሰ ጀስት እንደዚህ ጭቃ ግምስ ነው የሚለው ያስፈራራል። ለምንድን ነው ተናክሶ ተያይዞ የመቆየት ባህሪ ወይም ችሎታ የለውም ማለት ነው። እናማ ዋናው ጽንሰ ሀሳቡ ወጭ የማትፈሩ ከሆነ እንደዚህ ልጥፍ ማድረግ ትችላላችሁ። ቀጥሎ ደግሞ ጥቅጥቅ ማድረግ ትችላላችሁ። ስራው በጣም ያማረ ይሆንላችኋል። ወጭ የምትፈሩ ከሆነ ደግሞ አቅም የለንም እኛ ቶሎ ቶሎ ብለን ደግሞ ሀገር መግባት ነው የምንፈልገው የምትሉም እህት ወንድሞች አላቸው። እንደዛ ከሆነ ልስን አድርጋችሁ በቀላል ወጭ ማሰራት ትችላላችሁ ማለት ነው። ከዚህ በመቀጠል ደግሞ ውድና የተከበራችሁ የቻናል ቤተሰቦች የጠየቃችሁኝ ተደጋጋሚ ጥያቄ አለ እሱን ልመልስላችሁ መጥቻለሁ ማለት ከዚህ በመቀጠል ደግሞ ውድና የተከበራችሁ የቻናል ቤተሰቦች የጠየቃችሁኝ ተደጋጋሚ ጥያቄ አለ። እሱን ልመልስላችሁ መጥቻለሁ ማለት ነው። ጥያቄያችሁ ምን ነበር? ብሎኬት ቤት ስንት ብር ይፈጅብናል? ነበረ ያላችሁኝ። ዛሬ ፎቅ ተሸካሚም ፎቅ የማይሸከምም ስንት ብር እንደሚፈጅ እየግል እነግራችኋለሁ ማለት ነው። ማሻአላህ አሁን ይሄ የተጀመረው ቤት ይሄን ዘጠኝ በአስራ ሁለት ነው። ዘጠኝ በአስራ ሁለት ማለት ነው። ማሻአላ ፎቅ መሸከም እንዲችል ተደርጎ ትልልቅ እየጫማ ተሰርቶለታል። ይታያቸዋል። ማሻአላ ማሻአላ ማሻአላ ማሻአላ እናማ ይህንን ዘጠኝ በአስራ ሁለት ቤት ጨርሶ እስከ መጨረሻው ድረስ ግራውንዱን ብቻ ግራውንዱን ብቻ ለመጨረስ እስከ ሁሉ ነገር እስከ ባለሙያ እስከ እቃም ማለት ነው፣ ሁሉ ነገር ተጠናቅቆ ሶስት ሚሊዮን ብቻ ይፈጅባችኋል ማለት ነው። አሁን ይሄን ነው የተጀመረው፣ በዛ ሂሳብ ወጥቶ ነው ማለት ነው። ምንድ ነው አልኳችሁ፣ ፎቅ ተሸካሚ ነው። ፎቅ እንዲሸከም ተደርጎ የተሰራ ነው ማለት ነው። እና ማ ይሄ ብር እስከ ቤት ድረስ ነው የሚያሰራው፣ ግራውንዱን ታችኛውን ቤት ብቻ ማለት ነው። ኋላ ላይ እሳካ ላይ ሌላ ቤት ፎቅ እንቀጥል ቢባል ሌላ ሂሳብ ነው ማለት ነው። ማሻአላ እንደ ደግሞ ይህንን በዚህ መልኩ ከነገርኳችሁ፣ ፎቅ የማይሸከም ኖርማል ቤት ደግሞ ስንት ብር እንደሚፈጅባችሁ ላሳውቃችሁ። የዚህን አይነት ደግሞ እስከ ሙሉ ፊኒሽንጉ ለማሰራት የዚህን አይነት ቤት ሙሉ ፊኒሽንጉ ድረስ ሁለት ሚሊዮን አምስት መቶ ሺህ ብር ይጠይቃችኋል ማለት ነው። ተለስኖም ሁሉ ነገር አልቆለት ማለት ነው።